ቦርሳ ስራ ለመጀመር እነዚህ ሁሉ ማሽኖች አያስፈልጓችሁም። ነገር ግን ቦርሳ ስራ ለመጀመር በጣም አስፈላጊ የሚባሉ ነገሮች አሉ። እነሱን በመጠቀም የሚገራርሙ ቦርሳዎችን የሚገራርሙ ስራዎችን መስራት ትችላላችሁ። እነዚህ የምታያቸው መሳሪያዎች ደግሞ በቀላሉ መግዛት የምትችሏቸው ናቸው። ስለዚህ እነዚህን በመጠቀም ገራሚ ገራሚ ቦርሶችን መስራት ትችላላችሁ። ሰላም፣ የማፍሌ ዞር ወርክሾፕ ቤተሰቦች እንዴት ናችሁ? በዚህ ቪዲዮ በቀላሉ ቦርሳ ስራ ለመጀመር የሚያስፈልጋችሁን መሳሪያዎች አሳያችኋለሁ። እያንዳንዱ መሳሪያ ለምን እንደሚጠቅምና እንዴት እንደምንጠቀመውም ነግራችኋለሁ። ሙሉ ቪዲዮውን ተከታተሉት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ ኤንድ ሼር እንዳይረሳ ወደ ቪዲዮ። እሺ እዚህ ጋር የምታያቸው ነገሮች ሁሉ አንድ ቦርሳ ለመስራት የሚያስፈልጉ መሳሪያዎች ናቸው። በጣም አስፈላጊ ነገሮች ናቸው። በቃ እነዚህ ካላችሁ ቦርሳ መስራት ትችላላችሁ ማለት ነው። ስለዚህ ከትንሿ እንጀምር። የመጀመሪያዋ ይቺ ነች። ሲልቨር ፔን ትባላለች። ሲልቨር ፔን ያው መረሰሻ ነች። ያወጣ ነው ፓተርን ቆዳ ላይ ትሬስ የምናደርግበት ነው። ሲልቨር ፔን ይባላል። ሁለተኛው ደግሞ መርፌ ነው። መርፌ ይሄ መርፌ ከኖርማሉ መርፌ ይለያል። ትልቅ ነው። ቆዳ ለመስፋት ምናምን በጣም አሪፉ መርፌ ይሄኛው ነው። ከተር አለን እዚች ጋ ከተር፣ የትኛውን ቦታ የቱስ? መርካቶ ሱቆች ውስጥ የምታገኙት አይነት ከተር ነው። እዚ ጋ መቀንጨቢያ አለ። መቀንጨቢያው ክር መቁረጫ ነው። ጥቃቅን ክሮችን ለመቁረጥ ምናምን ይጠቅመናል። መዶሻ አለ። ሁለት አይነት መዶሻ አለ እዚች ጋር ማለት ነው። የምትፈልጉትን መጠቀም ትችላላችሁ። ይህኛው ግን ለምን እንደሚያስፈልግ መጨረሻ ላይ ነግራችኋለሁ። ይህኛውም የራሱ አገልግሎት አለው፣ የብረቱ ሲሆን ማለት ነው። ይሄ ፕላስቲክ ነው። ይህኛው ደግሞ ሮታሪ ፓንቸር ይባላል፣ ወይም ደግሞ በአማርኛው በተለመደው ስሙ ደግሞ መንጎል ተብሎ ይጠራል። መብሻ ነው። ሆሎችን ለመስራት ምናምን ሰፋፊ ቀዳዳዎችን ያው ቀበቶ ምናምን ብስ ምናምን የሚበሰው በዚህ ነው። ይህን መጠቀም ትችላላችሁ። ይሄ ማስቲሽ ነው። ማስቲሽ ያው ለማጣበቅ ምናምን ነገር ይጠቅመናል። መቀስ ያስፈልጋችኋል፣ ቆዳ ለመቁረጥ ከከተር ውጪ ማለት ነው። ይሄ ዋክስ ትሬድ ይባላል። ወይም ደግሞ በመርካቶ ስሙ ሞካሲንክር ይባላል። ሞካሲን ጫማ በዚህ ስለሚሰፋ ነው ሞካሲንክር የተባለው ይህም ዋክስ ትሬድ ነው የሚባለው። የመጨረሻው ደግሞ ይሄኛው ማስመሪያ፣ ማስመሪያ በጣም አስፈላጊ ነገር ነው በጣም እና ፓተርን ፔፐር፣ ፓተርን ፔፐር ፓተርን ለመስራት በጣም ጠቃሚ ነገር ስለሆነ ፓተርን ካልሰራችሁ እነዚህ ነገሮች ምን ላይ ትጠቀሟላችሁ? እሱ ፓተርን ፔፐር ያስፈልገናል ማለት ነው። በጣም ወሳኙ ነገር ደግሞ ዚች ጋር በጣም ልንጠቀምበት ከእነዚህ ሁሉ እነዚህን የምንጠቀመው አንዱን ዋናውን ነገር ሲኖረን ብቻ ነው። ይሄ ነገር ነው። እነዚህ ነገሮች በጣም አስፈላጊ ነገሮች ናቸው። ምንድን ናቸው እነዚህ? ፕሪኪንግ አይረን ወይም ደግሞ ቺዝል ይባላሉ። መብሻ ናቸው። በቃ ለምንሰፋው ነገር ቀዳዳ የምንሰጥበት ቀዳዳ የምንሰራበት መሳሪያ ነው እና ይሄ በጣም በቃ አስፈላጊ ነገር ነው። በማሽን ሲሰፋ አይታችኋል። መቼን እሱን ለመተካት ይህንን እንጠቀመለን ማለት ነው። እዚህ ላይ እንደምታዩት እዚህ ጋር ፎር ሚሊሜትር ይላል ማለት ነው። የተለያዩ አይነት አሉ። ከዚህ የሚሰፋ አለ፣ ከዚህ የሚጠብም አለ። 3.8 አካባቢም አለ። የተለያየ አይነት ነው ይሄ በጣም አሪፍ ስለሆነ ነው እኔ የምጠቀመው። ይሄን ለመጠቀም ደግሞ መጨረሻ ላይ ነግራችኋለሁ ያልኩበት አንድ ምክንያት ይሄኛውን ትጠቀማላችሁ። ያው ትክክለኛው መዶሻ ባይኖርም ለዚህ አብሮት የሚመጣው ባይኖርም ይሄን ለመጠቀም ይሄኛውን እንጠቀማለን። ሲልካ መዶሻ ነው። ኛው ለመብሳት ምናምን ይሄን እንጠቀማለን። ይሄንን የማንጠቀምበት ምክንያት ብረትና ብረት ስለሆነ ሲጋጭ ይሄ የመሰበር እድሉ ከፍተኛ ስለሚሆን በዚህ ነው የምንጠቀመው ማለት ነው። በዚህ በስተን የምንሰፋቸው ነገሮች በአጠቃላይ የምንጠቀመው ደግሞ ዋክስ ትሬድ ነው። ዋክስ ትሬድ ለምንድነው የምንጠቀመው? አንደኛ ወፍራም ነው። ለሐንድ ሜድ በጣም ኢፌክቲቭ የሆነው ነገር ይህ ዋክስ ትሬድ ነው። ያኛው ናይለን ትሬድ ደግሞ ለማሽን ነው የሚሆነው፣ ለዚህ አይሆንም፣ ያስቸግረናል። ምክንያቱም የመበጠስ ቻንሱ በጣም ከፍተኛ ነው። ይሄ ግን ጠንካራ ነው። ከዚህ በተጨማሪ ራሱ እዚህ ላይ ይሄ ሰም ተደርጓል። መጀመሪያ ራሱ ራሳችሁ ራሱ ሰም ድጋሚ መቀባት ትችላላችሁ ማለት ነው። እዚህ ላይ አሁን እንዴት እንጠቀማችኋለን እነዚህ መሳሪያዎች ካላችሁኝ፣ መቁረጥ እንዴት እንደሆነ በሌላ ቪዲዮ ሰርችዋለሁ። እዚሁ ዩቲብ ቻናሌ ላይ ታገኙታላችሁ። አቆራረጥ እንዴት እንደሆነ ወረቀት በወረቀቶች ሰርቼላችኋለሁ እሱን ማየት ትችላላችሁ። በጣም አሪፍ ቪዲዮ ነው። ፓተርን ሜኪንግም ደግሞ እንዴት እንደሆነ ፓተርን ሜኪንግ ቤዚክ የሆነ ፓተርን ሰርቼ አስቀምጬላችኋለሁ። እሱን ማየት ትችላላችሁ። ከዛ በኋላ እነዚህ ነገሮች ደግሞ እንዴት እንጠቀማቸው የሚለው ነገር ላይ ሲመጣ ደግሞ ቦርሳ ሰርቼ አስቀምጫለሁ። በቀጣይም ደግሞ እነዚህ ማቴሪያሎች ብቻ ተጠቅሜ ቦርሳ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። አንድ ሜድ እንዴት እንደሚሰራ አሳያችኋለሁ በቀላሉ ማለት ነው። እነዚህን በመጠቀም ብዙ ነገሮችን መስራት ይቻላል ማለት ነው። ሃንድሜዱ ላይ በጣም ያስቸግራችኋል ብዬ የማስበው ነገር ምንድን ነው? ፓተርን ሜኪንግ ነው። ፓተርን ሜኪንጉን እሱን ስለሰራላችሁ እዛ ላይ ማየት ትችላላችሁ፣ ቪዲዮን ማየት ትችላላችሁ። በጣም ግን ይከብዳችኋል ብዬ የማስበው ነገር ስፌት ነው። ይህን ተጠቅመን የምንሰፋው ነገር ማለት ነው። በዚህ ተጠቅመን የምንሰፋው ነገር ሳድል ስቲችንግ ይባላል። ሳድል ስቲችንግ ያው ሃንድሜድ ነው። ቁጭ ብላችሁ ምናምን ነገር እንደዚህ እንደዚህ እያላችሁ የምትሰፉት አይነት ነገር ነው እና ትንሽ ጊዜ ይፈልጋል። ብዙ መለማመድ፣ ብዙ መሞከር አለባችሁ ከዚህ በፊት ሞክራችሁት ማታውቁት አይነት ነገር ከሆነ። ስለዚህ እሱንም ደግሞ ሳደል ስቲቺንግ እንዴት እንደሆነ ደግሞ ማየት የምትፈልጉ ከሆነ እሰራላችኋለሁ። ሳደል ስቲቺንግ እንዴት እንደሆነ አሳያችኋለሁ። ከዛ በቀር በቃ እነዚህ ነገሮች በጣም ወሳኝ ነገሮች ናቸው። በዛሬ ደግሞ እነዚህ በጣም ርካሽ ነገሮች ናቸው። በጣም ብዙ ውድ የሚባሉ አይነት ነገሮች አይደሉም። ምክንያቱም ማሽን ልግዛ ብትሉ የማሽን ዋጋ በጣም አሁን እየተወደደ ስለመጣ በቀላሉ ትገዙት የምትችሉት አይነት ነገር አይደለም። ስለዚህ ማሽኖቹን መግዛት የምትችሉ ሰዎች ማሽኑን ገዝታችሁ መስራት፣ የማትችሉ ከሆነ ግን ደግሞ ለመሞከር ወይም ደግሞ ለመስራት ምንም ወደኋላ የሚያስቀራችሁ ነገር እንደሌለ ለማሳየት ነው። ምክንያቱም በእነዚህ ነገሮች ራሱ ተጠቅመን መስራት እንችላለን። ትንሽ ላታገኙት የምትችሉት ነገር ይሄኛው ነው፣ ቺዝሉን ነው ማግኘት ማትችሉት ወይም ደግሞ ፕሪኪንግ አይረኑ። አሁን የሆነ መንገድ ያለ ይመስለኛል፣ አሊባባ ላይ ወይም ደግሞ ሰዎች ውጭ የሚሄዱ ምናምን ከሆነ በዛ መንገድ ማግኘት ትችላላችሁ። ካገኘሁም እኔ ጠቁማችኋለሁ የምታገኙበትን መንገድ በተለይ ደግሞ የአሊባባ መንገድ አሪፍ ይመስለኛል። በቃ ሌሎቹን በዚሁ መጠቀም። ይሄ መርካቶ ታገኙታላችሁ። ይሄ መርካቶ አለ፣ ማስቲሽ መርካቶ አለ፣ መዶሻ፣ መቀስም ሁሉ ነገር መርካቶ አለ። መስራት ትችላላችሁ። ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የምታስቧቸው ነገሮች ካሉ እንድሰራላችሁ የምትፈልጉት ነገር ካለ ጠይቁኝ፣ ነግራችኋለሁ፣ እሰራላችኋለሁ። ስለተመለከታችሁኝ በጣም አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ ኤንድ ሼር ማድረጋችሁንም እንዳትረሱ። ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። መጠየቅ የምትፈልጉት ነገር ካለም ጠይቁኝ፣ መልስላችኋለሁ።